ለመላው የክርስትና እምነት ተከታይ በሙሉ እንኳን ለፋሲካ ዋዜማ በሰላም አደረሳችሁ። ላለሁኝ እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ያው ሁሉም እንግዲህ እንደየአቅሙ ዛሬ እየተንጎዳጎደ ነው ብዬ አስባለሁ፣ ምክንያቱም ነገ በዓል ነው። ያው ፋሲካችን ሁልጊዜ ፋሲካ ነው፣ ኢየሱስ ሁልጊዜም ፋሲካ ነው። ያው ግን እንደ ባህላችን ያው አብሮ ተሰብስቦ መብላት፣ መጠጣት ባህላችን ነው። ያው ልማዳችን ነው። ያው ክርስቶስ ግን በልብ ሁልጊዜ ብናስበው ብዬ ይላለው ለሁላችንም የክርስቶስን የመስቀል ስራ ለኛ ያደረገልን ነገር በዚህ ጊዜ ብቻ አይደለም ማሰብ ያለብን ሁሌም በአእምሯችን። ለእኛ ኃጢአት እንደሞተልን ሊያድነን እንደመጣ ሁሌም ማሰብ አለብን። ያለን ስናስብ ነው ልባችን ለሁሉ ነገር መራራት የምንችለውን። ምክንያቱም እሱ እንደዚህ ራርቶ ለእኔ አንድ ልጁን ከሰጠ እኛ ስለምንድን ነው ለሰው መራራት የሚያቅተን ብለን እንድናስብ ያደርገናል። እችን ብዬ እንግዲህ ወደ ጉዳይ ሊሄድ አሁን እኔ ልወጣ ነው፣ ወደ ቤተሰቦች ቤት በዓል ስለሆነ ነገር ያው ተሰብስበን ስለሆነ የምናከብረው ቤተሰቦችን በዚህ ስላሉ ልወጣ ነው። ከመውጣቴ በፊት ፕሮግራሙ ስላየሁኝ በዓል ቤት ነው ዛሬ። እነ ብሩክና ናይም የሚመጡት ከጠዋት ጀምሮ ፖስት አድርገው ነበረ። ሀይሚዬ ደግሞ ዛሬ ግርም ያላይ ነገር እንትን ልካልናለች እንግዲህ ቆንጆ ሙዚቃ ብዙዎቻችሁ ስትሰሩበት ነበር። ሲለቀቅ ነበር ሙዚቃው ዩቱብ ላይ ደስ ብሏችሁ፣ ደግሞ ደስ ያላችሁ በጣም የምትወዷቸው ሰዎች ያው ስትሰሩ ነበር። ለብሩክ ነው እንግዲህ ዘፈነችው ብለን ሁላችንም እንግዲህ እያየን የነበረው እነዛ ነው። ደስ ስለሚላችሁ ስለምትወዷቸው ደግሞም ነው እንጂ ያው ተሸንፍ ያለሁ እጅ ሰጥቻለሁ ብላ ዘፍናለች። ቲክቶክ ኋላ ላይ ነው የለቀቀችው። እኔም በኋላ ነው ገብቻ ያየሁት። ይሄ ነገር ግን የተቀረጸው ነው ዝም ብዬ ልብ ብዬ ሳያት የዛ ለታማ ነው ከዚህ ፋሲል ከሚባለው ልጅ ጋር የተነጋገሩትን ልብስ ነው የለበሰችው ከአዲስ አበባ ሳይወጡ በፊት የተቀረጸ ይመስለኛል ዛሬ መሰለኝ አስቀመጠችው ዛሬ አይመስለኝም የአዲስ አበባ እያሉ ይመስለኛል ብታጅራ ከመጣታቸው በፊት ያም ሆኖይ ሀይምዬ እጅ መስጠቷ መሸነፏም በጣም ደስ ይላል እንኳን ተሸነፍሽ ያው እውነተኛ ፍቅር ሁልጊዜም ያሸንፋል። ያው ለተሸነፍሽለት ፍቅር እንግዲህ ለተሸነፍችለት ፍቅር እንድትኖር እግዚአብሔር እዳት ነው ብለው ዛሬ ደግሞ ያው በባሉ ዜማ እንግዲህ በአቤት መጥተዋል። ሁልጊዜ በአቤት ሲመጡ አንድ አዲስ እንግዳ ነገር አለ ወይ ስጦታ፣ ወይ ሰፕራይዝ የሆነ ነገር አለ ወይ ምክር፣ ይኖራቸዋል ታላቁ ወንድማቸው ነው ያው እንግዲህ እንደጠበቀ ነው። ደግሞ የሆነ ነገር ነበር የምንጠብቀው እንደጠበቀ ነው። ሰርፕራይዝ ተዘጋጅቶላቸው ነበረ። በጣም ከሚወዷቸው እንግዲህ ኦዲየንስ ያው ስጦታ ተዘጋጅቶላቸው ነበረ፣ ለሶስቱም ለፍጹምም፣ ለሀይሚም፣ ለብሩክም። ደስ ብሎኛል ግን ፍጹምም ስጦታ ስላገኘ፣ ምክንያቱም በጣም ለነሱ ሁልጊዜ ዋጋ የሚከፍል ልጅ ነው ፍጹም እውነተኛ ጓደኛ ነው። በእውነት ለነሱ እንደዛ ነው ሁልጊዜ እኔ የማየው አብረው እንግዲህ ከልጅነት ያደግ ነው ብሏል ብሩክ። እውነተኛ መተሳሰብ ነው የማየው በአጠቃላይ ግን ብታጀራ ልጆች ጓደኝነታቸው የፈለገ ነገር ቢሆን ደስ ይላል። በጣም የሚያስቀና ነው። የሁሉ ምድር ላይ እንትን ማንዛ በሚኖሩበት ሁኔታ እኛን እንጂ የተለያየ አስተያየት የምሰጠው በቪዲዮ አይተናቸው ግን እነሱ እኔ ዝም ብዬሳቸው የወደድኳቸውም ወደ እነሱ ማተኩሩ የእነሱን ጓደኞች መለከተው እኔ ፍቅርን አይባቸዋለሁ። ምክንያቱም በአሁኑ ጊዜ ኢትዮጵያ ውስጥ በጣም ፍቅር ጠፍቷል። ግን እነሱ ሲደጋገፉ ሲረዳዱ አንዱ አንዱን ቻይና ሲያሳድግ ደግሞ እየተመካከሩን ነው ይመስለኛል። አሁን ደግሞ ይህ የራሳቸውን ሰው እያያዙ እንዲሰሩ ያደርጋሉ። ያ ቻይና ላቸውን እርስ በርስ እንዲያድግ ያደርጋሉ፣ ይተሳሰባሉ። እነሱም እንዳሉት ከሚዲያው ጀርባ እንገናኛለን፣ ብዙ ጊዜ አብረን ሻይ እንጠጣለን። እንደሰማ ነው ስለነሱም እንደዛ ነው የሚያደርጉት። እውነታቸው ነው፣ ምንም ውሸት ነገር የለም። በጣም ይተባበራሉ ይገናኛሉ፣ እና ፍቅራቸው በጣም ነው ደስ የሚለኝ። እና ኢትዮጵያን በአጠቃላይ ያሉ ወጣቶች እንደዚህ ቢሆኑ እላለሁ። እኔ ሳያቸው ብዙ ጊዜ የማተኩርባቸውም ለዛ ነው፣ የሚስቡኝም ሁላችንም የተሳበ ነው በዛ ይመስለኛል። እና እውነተኛ ነገር ይዘው ነው የሚንቀሳቀሱት። ደስ ይላል። ፍጹምን ለነሱ እውነተኛ ጓደኛ ሆኑ ስላየሁት በጣም ስለሚያስብላቸው፣ ሲረበሹም ደግሞ ሁልጊዜ መጥቶ ጣልቃ የሚገባው እሱ ነው። ፍራንክም ሆነ ምንም ሆነ ብቻ ለኛ በሚቀርበው ነገር ውስጥ የምናየው አብሯቸው ጣልቃ ገብቶ ነገሮችን ለማስተካከል የሚሞክር ልጅ ነው። ሌሎቹም ያው ጓደኞቻቸው ናቸው። ጓደኞቻቸው በአጠቃላይ እኔ ጥሩ ናቸው ብዬ ነው የማስበው። እንግዲህ የተወሰነ እንግዲህ አላውቅም የተወሰኑትን እንግዲህ ችግር የሚያመጣባቸው የተለያየ ሰው ካልሆነ በስተቀር እርስ በርሳቸው ጥሩ ነገር ነው ያላቸው። ዛሬ ደግሞ እንግዲህ ሀይሚዬን አፋጠዋታል አፋጧታል ሶስት ወንዶች አሳዘነችኝ። እኔ ደግሞ ምንም ችግር የለውም እኮ አንዳንዴ ችላ እንላለን አይደል? እንደዚህን አይነት ነገር ይሄ ዶሮ መገንጠል ምናምን እኔም ብዙ አልወድም ነበር ድሮ ቤት እያለሁኝ በሷ ዕድሜ እያለው እንደውም እህቶቼ በጣም ማዘር ስር ቁጭ ብለው ይማራሉ የሰራተኛ ነበረ እና አብረው በቃ እንደዚህ አይነት ነገሮች በደንብ አተኩረው ያሉ። እኔ ደግሞ ግዴለሽ እንትነኝ፣ በቃ ጓደኛ ማብዛት፣ ሞድ መውጣት፣ መጫወት ሞድ ሰው ስለነበሩ ብዙ ጊዜ እንደዚህ ስራ ላይ አላተኩርም እና ቆይቼ ቆይቼ ነው ከተወሰነ ጊዜ በኋላ ነው ዶሮ ወጥ የለመድኩት መስራት። ዶሮ መገነጣጠል የብዙዎቻችን ሴቶች ድግመት። በጣም እሰራለሁ፣ በጣም ባለሙያ ነኝ። ሌላ ነገሮችን በአጠቃላይ እሰራለሁ ቤት ውስጥ ግን ዶሮ መገንጠል በጣም አሉ የማልወደው ነገር ነበር። ድሮ እንደሱ እድሜ እያለው ማለት ነው። በኋላ ላይ ነው እንደውም ከሁሉም ከእህቶቼ በኋላ ነው እንደውም የለመድኩት እኔ እና ይህን ያህል ባለሙያ ነች። ባለፈው ሚፍታ ቤት እንደውም አሰራሯን፣ የእጅ አያያዟን፣ እቃ ስታጥብ አከታተፏ፣ ጽዳቷ ምናሉ ተመችቶኛል። በጣም ባለሙያ እንደሆነች ታስታውቃለች። እንደምትሰራው ግን ዛሬ አፋጠጧት፣ በዶሮ አፋጠጧት፣ በጠላ አፋጠጧት። ጠላ መጥመቅ ትችያለሽ ወይ? በስመ አብ አጋፍጠው ሰጧት። እንግዲህ ቀስ እያለች ትለምዳለች። አሁን እኮ ገና ነች፣ ያው ወደፊት የግዴታ። በአሁኑ ጊዜ እንደውም ዶሮ ሁሉ ተገነጣጥሮ መሸጥ ተጀምሯል ይመስለኛል በየሱፐር ማርኬት ውስጥ ኢትዮጵያ እንደሰማሁት። ግን ደግሞ አሁን ዩቱብ ላይ ብዙ የሚያስተምሩ ሰዎች አሉ። ብዙ ሰዎች እንደውም በዩቱብ ላይ እያዩ የሚሰሩ ሰዎች አሉ። እና በውጭ አለም ዩቱብ ላይ ክፍት አርጋችሁ እንደዚህን አይነት ነገር ለመስራት ብላችሁ ከከፈታችሁ ማንኛውን ኬክ መጋገር ብትፈልጉ ዳቦ መድፋት መጋገር ብትፈልጉ የተለያየ ነገር ለመስራት ስትፈልጉ ዩቱብ ላይ ሁሉንም ነገር ታገኛላችሁ። እና ምንም ይሄን ያህል ችግር የለውም። እሷ ለመልመድ ያላት ፍላጎት ነው። ሌላ ነገሮችን ትሰራለች። ዶሮ ማገነጣጠል ላይ የብዙዎቻችን ሁሉን ነገር እንችልና የብዙዎቻችን ድክመት ስንፍና ነው፣ ወይም ልብ አለ ማለት አይደል? ፍላጎት አለ ምኖ ለሆነ ነገር ከሄለስ የምትሆንበት የለም። እኔ አሁን እንግዲህ ዶሮ አል ባለመድኩበት ጊዜ ዳቦ መድፋት ይችላሉ፣ እንጀራ መጋገር ይችል ነበር፣ ጠላ ሲጠምቁ እያየው በቃ። እንደውም ከስር ከስራ አስለምዱን እያልኩኝ እንደው ቤታችን ውስጥ ሰራተኞች ራሱ ሲኖሩ፣ የሚረዱን ሰዎች ሲኖሩ ራሱ ከነሱ ስርስር እያልኩኝ እንትርነት ነበር ግን በቃ ዶሮ ላይ ለምናይ ስቲ ናይ ስባል ራሱ በቃ ሂጅ ማየት እኔ እንጃ ፍላጎቱ የለኝም ነበር። በኋላ ነው ግን አሁን ለትዳር ጠቀምም ማለት ነው። እና ያው ምንም ችግር የለውም ግን ሲያፋጠጧት፣ አሳዝናኛለች ያው ለሶስትን ያፋጠጥኳትን ይችላለሁ። ጭራሽ እያስረዷት እንደው እነሱ ይሄ እኮ ይህን ትቻልሻለች። እኔ እነሱ ደግሞ ማስረዳት ጀመሩ ይህን እንዲታረጊና ከዛ በኋላ እንዲታረጊና ከዛ በኋላ እንዲታመጭና ይህን እንዲማድረግ ነው፣ ቀላል ነው እያሉ ትምህርት እየሰጧት ነበረ። ካሁን በኋላ በቃል ውስጥ ነው የሚከጧት እንደምንም ብላ ተማሙታ እንደው መገንጠሉን እንደምትማር ነው በእውነት ከአሁን በኋላ እንዳታፍር፣ ይህን ጥያቄ የምናያነሱባት በቃ ታጥቃ ተነስታ ነው ትማራለች ብዬ የማስበው። ችግር የለውም። አሁን ኢንተርኔት ባለበት ሰዓት፣ የተለያዩ ሚዲያ ላይ የሚሰራ ነገሮች ባሉበት ሰዓት ከዛ መልመድ ትችላለች። ግን እኔ ደስ ያለኝ አብረው። በጥያቄዎች አስቀውናል፣ በጣም አስቀውናል። በሚመላለሱት መልስ እሷ በምትመልሰው እሱ በሚጠይቀው። ኬኔቶ ደግሞ እኔም በጣም ነው የምወደው። ኬኔቶ ሀገር ቤት ሲሄድ ከመሄዴ በፊት ነው ምንድነው? ይጠምቃል ነው የሚባለው እንትን አዘጋጅተው እንዲጠብቁ እዚህ ሀገር እንደውም እንትን ገብሱን ስላላገኘሁት ነው በደንብ ፈልጌ። በጣም ባጊ ስላለው በጣም ነበር የምወደው። ሚስ ማድረገውም እሱ ነው እዛ ሀገር ቤት ሲሄድ እና ኬኔቶን እኔም እወዳለሁኝ ያው እሷ ኬኔቶ እንደምትጠጣ ሌላውን እንኳን አልጠጣችም። ምን ይሰራላታል? ሌላው ዛሬ እንግዲህ ትንሽ አዝናንተውናል፣ አስቀውናል። ደስ ይላል ስላየናቸው፣ በጣም ደስ ብሎናል፣ በጣም ስለምንወዳቸው። መልካም በዓል።